ግሩም ነው፣ መልካም ነው። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን። ሰውም እንዲሁ ይሰጡናልቱኑ ይሄው ነው። በአጠቃላይ በማስተዋል አብረን እንኖር፣ በማስተዋል አብረን እንኖር። ክረምት እንደሚያልፍ ሁሉ ችግር የመካከር የመሳሰል ያልፋልና ለበጎ ነገር ምክንያት እንሆን። እንደ ወርሀ ጽጌ ያማረ ያፈራ ምንድን ነበር በሴተ ከከመ ወይን አሁን ከበ ወይን ስሙር ውስጥ ቤት ከውስጥ መዝሙር 27 ነው። በቤት ውስጥ ያለች እኮ በእልፍኝ ያለች ሚስት እንደ ወይን የተመሰለች እንደሚያፈራ ስለዚህ ለቤቱ መፍራት ለቤቱ በረከት ምክንያት ነች ሚስት እንደዚህ። በዓለም ደግሞ ለቤቱ ሲሳይ ለቤቱ በረከት ምክንያት ነው። ከዚህ አንፃር ለደስታ ለበረከት ለሰላም ለፍቅር ምክንያት እንደሆነ ወርሀ ጽጌ የሚያሳየንም ማበብን፣ ማፍራትን፣ ብሩ ዘመንን፣ ሰማዩ መጥራትን በነፋስ በፀሐይ ምሳሌነት የተገለጸ አባር የምንበለው ወረርሽኝ የምንበለው ኮረናም በሆነ ወቅት ላይ ህዝባችንን አነቃንቆት ነበረ። ለሥጋው ደግሞ ያበቃልን። እንደውም በእውነት ክብር ምስጋና ለኮረና ይሁን አንልም፣ ክብር ምስጋና ለአምላካችን ይሁን ነው የምንለው። ግን በዛም ምክንያት እግዚአብሔር ሰዎችን ለቁርባን ያበቃልን ቀን አለ። ያንን እናስታውሳለን። ሞታቸውን እያሰቡ ቶሎ የተስተካከሉልን፣ ይህ ሁሉ የሆነ ግን አሁንም የማያስተካክሏለሁ እና ያ ማለት እንግዲህ ሁልጊዜ እንዲያው አበባ ብቻ ሁኜ እኖራለሁ ብሎ ማሰብ ነው። ፍሬ ለማፍራት አለመዘጋጀት ነው። ያለ ስጋ ወደሙ ፍሬ ማፍራት አንችልም። ያለ እኔ ምንም አይነት ፍሬ ማፍራት አትችሉም ብሎናል። ምንም አይነት ስራ መስራት አትችሉም ብሎናል።